ፍራንክ ላምፓርድ የወቅቱ የኮቨንትሪ ሲቲ አሰልጣኝ ነው። አሰልጣኙ በውድድር ዓመቱ ክለቡን በስኬት ጎዳና ይዞ እየተጓዘም ይገኛል። በእንግሊዝ ፕሮፌሽናል ሊጎች በውድድር ዓመቱ ያልተሸነፈው ብቸኛው ቡድንም የሱ ነውና ፍራንክ ላምፓርድ በኮቨንትሪ ሲቲ እያስመዘገበ ያለውን ውጤት ዘ ጋርዲያን በዝርዝር ተመልክቷል። ዘገባው የክለቡን የትናንት ደካማ ውጤት ከዛሬ ስኬቱ ጋር በማነጻጸር የአሰልጣኙን ተጽዕኖ ፈጣሪነት አጉልቶ አሳይቷል። የኮቨንትሪ ሲቲ ለውጥ በ2024 ህዳር ወር ላይ ይጀምራል። ያኔ ክለቡ ውጤትን በመሻት አሰልጣኝ ማርክ ሮቢንስን በማሰናበት ፍራንክ ላምፓርድን በቦታው ተክቷል። ይህ የአሰልጣኝ ለውጥ ግን በክለቡ ጥቂት ደጋፊዎች ያኔ ጥያቄ ያስነሳ ነበር ምክንያቱም ላምፓርድ ኮቨንትሪን ከመረከቡ በፊት በኤቨርተን ና ቼልሲ ደካማ የአሰልጣኝነት ታሪክ ስለነበረው ነው በእርግጥ ላምፓርድ በመጀመሪያ የአሰልጣኝነት ዘመኑ በደርቢ ካውንቲ ጥሩ ነበር ሆኖም ከዛ በኋላ በቼልሲ ና ኤቨርተን ግን በተቃራኒው ድክመት አሳይቷል በዚህም በጊዜ ከክለቦቹ ጋር ተለያይቷል አሁን ደግሞ በሌላ የስኬት ጉዞ ላይ አሰልጣኙ ይገኛል በሻምፒዮንሽፑ እየተሳተፈ የሚገኘውን ኮቨንትሪ ሲቲን ውጤታማ አድርጓል ለምስክርም ቁጥሮችን እንመልከት ከአመት በፊት ላምፓርድ ኮቨንትሪ ሲቲን ለማሰልጠን ሲስማማ ወራጅ ቀጠና ከሚገኙ ክለቦች በሁለት ነጥብ በልጦ 17ተኛ ደረጃ ላይ ክለቡ ይገኛል ታዲያ ላምፓርድ በወቅቱ የክለቡን ውጤት ለመቀየር ጊዜ አልፈጀበትም አምና ከጥር አጋማሽ እስከ መጋቢት አጋማሽ ባደረጋቸው አስር ጨዋቶች ዘጠኙን በማሸነፍ ክለቡ በ55 ዓመት ታሪኩ ያላየውን ውጤት አስመዘገበ በአመቱ መጨረሻም ከ17ተኛ አምስተኛ ደረጃን ይዞ ክለቡ እንዲያጠናቀ አደረገ ወደ ፕሪሚየር ሊጉ ለማደግም የጥሎ ማለፍ ጨዋታ ኮቬንትሪ ከሰንደርላንድ ጋር እንዲጫወት አሰልጣኙ ምክንያት ሆነ። በመጨረሻ ላምፓርድ አምና ወደ ፕሪሚየር ሊጉ ክለቡን ለማሳደግ ያደረገው ጥረት ባይሳካም ቀጣይ አመት ተስፋን አደረገ ስራውን ማጠናከረ። እነሆ አሁን ደግሞ የአሰልጣኙ በጎ ስራ ከወዲሁ መታየት ጀምሯል። በውድድር አመቱ በፍራንክ ላምፓርድ የሚመራው ኮቬንትሪ ሲቲ በቻምፒዮንሽፑ አስገራሚ ውጤትን እያስመዘገበ ነው። ክለቡ እስካሁን ዘጠኝ ጨዋታ አድርጎ አምስቱን አሸንፎ አራቱን አቻ ወጥቷል። ሳይሸነፍ በ19 ነጥብም የሻምፒዮንሽፑን ደረጃ ሰንጠ ሰንጠረጅ እየመራ ይገኛል። ኮቨንትሪ አሁን ላይ በእንግሊዝ ሊጎች ያልተሸነፈ የውድድር አመቱ ብቸኛው ክለብ ነው። ይህ ብቻ ሳይሆን በየጨዋታዎቹም ሶስት ግቦቹን በተጋጣሚዎቹ ላይ እያስቆጠረ ነው። ኮቨንትሪ ሲቲ 27 ግቦቹን በሻምፒዮንሽፕ እስካሁን በዘጠኝ ጨዋታ ሲያስቆጥር የተቆጠረበት ደግሞ ሰባት ብቻ ነው። ይህም የወቅቱ የሻምፒዮንሽፑ ምርጡ ግባ ግቢ ቡድን ሲሆን፣ በመከላከሉ ደግሞ ሶስተኛው ውጤታማው ክለብ ነው። ከዚህ በተጨማሪ ላል ዘጋርዲያን በዘገበው ባለፉት ሶስት ጨዋታዎች ብቻ ኮቨንትሪ ሲቲ ተጋጣሚዎቹን ሶስት ለባዶ አራት ለባዶ እና አምስት ለባዶ ባዶ በማሸነፍ በማጥቃቱም ይሁን በመከላከሉ ረገድ ቡድኑ ውጤታማነቱን መስክሯል። ሌላው የላምፓርድ የውድድር አመቱ ብቃቱ መለኪያ የሆነው የሚከተለው የአጫወት መንገዱ ነው። ላምፓርድ በሜዳ ላይ ቡድኑ ኳስ ይዞ እንዲጫወት ከማድረግ ይልቅ በፈጣን ሽግግር በተቃራኒ ግብ ክልል ተጫዋቾች እንዲደርሱ ብሎም የግብ እድሎች እንዲፈጥሩ እያደረገ ነው። ለዚህም ተጫዋቾች በነጻነት እንዲጫወቱ፣ የመስመር ተጫዋቾች በመከላከሉ እንዲያግዙ፣ አማካኞች የግብ ፈጠራ ላይ እንዲሳተፉ፣ እንዲሁም የመስመር ተከላካዮች ደግሞ በአብዛኛው ለማጥቃት የሚረዱ ተሻጋሪ ኳሶችን ለአጥቂዎች እንዲያደርሱ በአሰልጣኙ ተደርጓል። እየተገበሩትም ውጤታማ ሆኗል። ኮቨንትሪ ሲቲ በዚህ ጨዋታ 158 የግብ ሙከራዎችን ሲያደርግ 52ቱ ኢላማቸውን የጠበቁ ነበሩ። ከዚህ በተጨማሪም 92 የግብ እድሎችን ቡድኑ እስካሁን መፍጠሩን ዘገባው አመላክቷል። የክለቡ አማካኝ ተጫዋች ማት ክሪምስ ይናገራል። ላምፓርድ በመከላከሉም በማጥቃቱም ሚዛኑን የጠበቀ ቡድን ገንብቷል። በነጻነት እንድንጫወት አድርጎናል። ይህም ውጤታማ አድርጎናል ሲል የአሰልጣኙ የአጨዋወት መንገድ እንደተመቻቸው ገልጿል። ኮቨንትሪ ሲቲ ከላምፓርድ በፊት በየጨዋታዎቹ 1 ነጥብ 5 ግብ አማካኝ ይቆጠርበት የነበረ ሲሆን በዘመነ ላምፓርድ አሁን ደግሞ ቁጥሩ ወደ 78 ዝቅ ብሏል። ካለፉት ዘጠኝ ጨዋታዎችን በአምስቱ ግብ ሳይቆጠርበት ቡድኑ ከሜዳ ወጧል። ዘ ጋርዲያን በመጨረሻም ዘገባውን ሲያጠቃልል አሁን ላይ በውጤታማ ጉዞ ኮቨንትሪ ሲቲን በሻምፒዮንሽፑ እንዲጓዝ ላምፓርድ ከማድረጉን ባሻገር በዓመቱ መጨረሻ የፕሪሚየር ሊግ ተሳትፎን ክለቡና ደጋፊዎቹ እንዲያገኙ የሚያደርግ ነው ይላል የአሰልጣኙን ስራ